ሰላም ውድ የዩቱብ ቻናሌ ተከታታዮች እንደምን ደና ቆያችሁ? እኔ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ቆንጆ ነው። እኔ ጋር ዛሬ እንግዲህ ውሌ ምን እንደሚመስል አሳያችኋለሁ። ይሄ ከኔ ጋር ያለው ኡጋንዳዊ ነው። እንግዲህ እንዴት ስራ እንደምንሰራ አሳያችኋለሁ ማለት ነው። ዛሬ የምንሰራው ስራ ጽዳት ነው የምንሰራው። አይከብድም፣ ትንሽ ነው። ሌሎች ስራዎች እያለቁ ስለሆኑ እንግዲህ አፓርታማው እያለቀ ስለሆነ እሱን ማጽዳት ነው። እንደዚህ በመጥረጊያ ፏፋሽ ታደርጋላችሁ። እንግዲህ ያው ስትጠርጉ የሆነ የሆነ ነገር እንዳይኖር ጫማ ግዴታ ነው፣ ሴፍቲ ያው እንግዲህ። የእጅ ጓንትም ግዴታ ነው። እሱን እናረግና መጥረጊያ ይዘን እንደዚህ ፏፏ ካረግን በኋላ እንደዚህ መሀል ላይ ደግሞ እየቀለድን እንስቃለን። ያዛ እየሰበሰብነውን ቆሻሻ እንግዲህ ያው ባልዲም በለው ኩሪ ኩሪን በለው ጋሪም በለው ብቻ እንጭናለን። እንግዲህ ዱባይ ላይ ደግሞ ግዴታ ነው ያው እንግዲህ ፈጣሪ ካላለ ባስተቀር ቀድሜ እንግዲህ እድጋት ስቴፕ ባይ ስቴፕ ነው። ቀድሜ ኩሪ ኩሪ ትነዳለ። ከዛ በኋላ እንግዲህ ያው እንዴት እንድማዞረ ራሱ እንዴት ያው እንግዲህ ጥፍ ወደዚህ ልጥፍ እንዲህ ፏፏፏ ትላለህ። ፈታ ፈሽትላለ ትሯሯጣለ ያ ቀኝ ግራ ትዞር አለ በዚህ ያው ካሜራ ማኖ ቀድሞ ይገባል ከፊት ለመቅረጽ ማጣን እንደዚህ እንግዲህ ይገለበጣል ማለት ነው፣ ቆሻሾው እንግዲህ ከዛ በኋላ ተመልሰን ወደ ቀደሞ ስፍራ ቦታ እንሄዳለን። እንደዚህ በፍጥነት እንሮጣለን እንግዲህ ሄደን ወደ ቦታችን እንደለመድነው እንግዲህ ፏፏሽ እናረጋለን ማለት ነው። ውሎየ ትንሽ ዛሬ ይችን ይመስላል። ብዙም አይከብድም ዛሬ ስራ። ቻው እንግዲህ